ሰሞኑን የሀይና የብሩኬ ቆንጅ እና የሌለ ነው። ከሀገራቸው ሲገቡ ውበታቸው ራሱ ድምቅ ፍክት እያለ ነው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናቸው ውዶችዬ፣ አላው። እግዚአብሔር ይመስገን። እናንተን በያላችሁበት ሰላማቸው ይብዛልኝ። እና እንግዲህ ያው ጠፋ ጠፋ ማለት አብዝቻለሁ ደግሞ ማለት ነው እና ውዶችዬ፣ ግን እኮ ማለት ነው እንደ ሮመዳን ወጣ እንላለን እንጂ ልክ ከሮመዳን የማይተናነስ ስራ ያለበት ቤት አለና፣ እንደዛ ነው እንደዛ ነው እና ብዙ ስራ ስለሚወጠረኝ እየጠፋውኝ ነው። ግን ደግሞ እንደዚህ ከችላለሁ ስትናፍቁኝ እናላቸዋለሁ። ውዶቼ ሰሞኑን ሀይሚና ብሩኬ ማለት ነው ውበታቸው እንዴት አያችሁት? አላማረባቸው? እጅግ በጣም ነው ያማረባቸው። በእርግጥ ውበታም ናቸው እኮ ልጆቹ። ነገር ግን እንደው ከዛ ሲገቡ ሁሉም ነገር ነው ድምቅምቅ ያለብኝ እኔማ። ሁሌም እንደዚህ በደስታ በሰላም በፍቅር ኑሩልን እና እንግዲህ ቅመሟ ዛሬ ያም ለኔ ያም ለኔ እያለች መታለች። አዎ ግን ይግባቸው እስኪ እነ እንትና እና ከናኒ ማለት ነው የሰርጉን እንትን ቪዲዮ ፖስት ነበረ ከንትን ላይ፣ እኔ ማለት በሀያ አራት ሰዓት ነው እንዳያስቀመጠችው ግን ከስቶሪዋ ላይ የለም፣ ከስቶሪዋ ላይ የለም። ነገር ግን ከእሷ ቤት ነው ተፖስቶ የነበረው እና ማለት ነው በዛ ፖስት ከታች ምን ይላሉ፣ ወይኔ ባሌ ባሌ አገኘሽ እንዴ! ኮሚኒታቸው እንዴት እንዳሳቀኝ ማለት ነው ከቻልኩ አስገባላችኋለሁ። በጣም ነው ያሳቀኝ ነው። እና እነ ቀመምዬም ደግሞ ድምቅ ፏ ብለው እንደዚህ ነው ያሳለፉት። እና ቀመሟ፣ በፈጣሪ እውነት ቀሚሱ እንዴት እንደሚያምርባት የፀጉር ስታይሉ ስታይል ራሱ ትናንትና በቲክቶካቸው ነበር። እና እጅግ በጣም ከቀሚሱ ጋር የሄደ የፀጉር አሰራር ነው። እና እንግዲህ ሰሞኑን በሰርጉ ምክንያት ሀይሚና ብሩኪ ያው በአንድ ላይ እየመጡ አይደለም፣ ሁሉም በየፊናቸው ግን እምር ድምቅ ብሎባቸዋል። ሁላቸውም ማለት ነው የፈለገ ነገር ቢሆን ግን የፈለገ ነገር ቢያምርባቸው ሀይሚ እና ብሩኬ ግን በአንድ ላይ ሲሆኑ ብቻ ነው እኛ ይሄ ናፍቆታችን የሚወጣው የሆነ ልባችን የሚረካው፣ አደለ። እንደዛ ነው የሁሉም ሰው አስተሳሰብ፣ እንደዛ ነው ብዬ ስለምገምት ነው እና በየቦታው ብናያቸውም ግን አብሮነታቸውን ነው የምንፈልገው እኛ እና እጅግ በጣም አምሮባቸዋል። ኔ ወዶች ያው እንግዲህ የመሌ ሰርግ ላይ ፋ ድምቅ ነበረ።